ዳንስ እንቅስቃሴዎች ሁሉ ዳንስ ናቸው። ሀያ ሰላሳ ተጀምሯል። እንዴት አላችሁ? እኛ እንደዚህ ሞቅ ደመቅ አድርገን ጀምረ ነዋል በጣም ቆንጆ ቆንጆ ፕሮግራሞችን አዘጋጅተን እንደተለመደው ፏ ብለን እንጀምር ነው፣ ፏ ብለን የመጣ ነው። እንግዲህ እንደምታውቁት እንደምታቁት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። ለዛ ነው እንደዚህ ነቃ ነቃ እያለን የምንገባው። ስለዚህ ማና ማንን አብረን የምንቆየው አንቺን ይበላች እሺ፣ ትራስ አጽዋና ጌታውን አሰፋ እስከ ፕሮግራማችን ፍጻሜ አብረን እንቆያለን። የትም እንዳትሄዱ አብራችሁ ነው ነው እያለን እኛም አብረን እንቀጥላለን። በአንዲት የምታምር ውብ የገጠር አካባቢ የሚኖሩ ብዙ ሰዎች ነበሩ። በቦታውም ላይን የሚማርኩ ወንዞች፣ ተራሮች፣ እጽዋት እንዲሁም አረንጓዴ ዛፎች ነበሩ በአካባቢው አብዛኛው ማህበረሰብ የሚተዳደረው በግብርና ነበር። ሰዎችም ዛፎችን በመትከልና በመንከባከብ ይታወቃሉ። ከጥቂት ዓመታት ወዲህ ግን ሰዎች አካባቢያቸውን መንከባከብ ስላቆሙ በቦታው ትልቅ ድርቅ መጣ። ይህ መጽሐፍ ርዕሱ አስተዋዩ ማርኮንና ጦጣዎቹ ይሰኛል የህፃናት የተረት መጽሐፍ ነው። የዛሬውን እንግዳችንን ለማስተዋወቅ ነው መግቢያውን ያነበብኩላችሁ። ቀሪውን እናንተ ማንበብ ትችላላችሁ። የዛሬው እንግዳችን አራት የህፃናት መጽሐፍቶችን ያሳተመችው ወጣት ናት። ገና በሀያዎቹ እድሜ ውስጥ ነው ያለችው። የተለያዩ ስኬቶችም ያጋጥሟት በጣም በጥረቷ በልፋቷ ለብዙ ሽልማቶችና ስኬቶች የበቃች ወጣት ናት። እዚህ እሷን ጋብዘናታል። የአእምሮት ወንደሰን ትባላለች። አብራችሁ ጓል እግዚአብሔር ይመስገን ሳነበው ጨርሰው ጨርሰዋለኝ። ልጅነቴን አስታወሰኝ አስታወሰኝና እንደ ተረት ነገር ነው። አዎ ተረት ነው። አዎ የልጆች ተረት። አራት መጽሐፍ በሃያ አንድ ዓመትሽ ነበር የመጀመሪያውን ያሳተምሽ። አሁን ይልይ የዛሬ አራት ዓመት አሁን ይህን ሳነበው ምን ትዛ ላይ መሰለች፣ ልጅ ሆነን የምናስበው በቃ በጣም የምናውቃቸው ተረቶች አሉ። የተረት አባት ስንል ያው አባባ ተስፋዬን ነው የምናስበው፣ እና አሁን አንቺ የተረት እናት ሳቶኛ ትቀሪ በዚህ ጽ ይቀራል። እና ልጅ ሆነን የምናስባቸው ተረቶች አድገንም የምናያቸው እንደዛ ይመስለን ነበረ። የምትወጁ ተረት ምንድን ነበር? እኔ በጣም ወደው ተረት ሲንደሬላ ደስ ይለኝ ነበር፣ ግን አሁን ካደኩኝ በኋላ ድሮ ያነበኳቸው ተረቶች ላይ አንድ አንድ ነገሮችን አያለሁ አስተውላለሁ። ለምሳሌ ምን አይነት ነገሮች አሉ? ጦጣ ብዙ ጊዜ ካራክተር ላይ እንደ ብልጥ እንደ ተንኮለኛ ሆኖ የመጠቀም ነገር አለና አንዳንዴ እንዲህ ብልጠት ነው እንደ የሚያስተምሩ እንላለሁ መልሼ ሳየው፣ አንዳንዱ ደግሞ ይሄ አላዲን የሚለው ስቶሪ ለምሳሌ እሱ ታሪክ ላይ ይሄ በሚራክል እንድናምን እኔ እነሱ ነው አሁን አሁን ማስታውሰው አላዲን ልክ ፋኖሱን ነካ እንደዚህ ምናምን የሆነ ነገር ይቀየራል። እና እንደው መች ይሆን እንደ አላዲን ነው ነው ነው ምለው እና እሱ እሱ ትንሽ እንት ነበር። ዋው ግን አሁን አንቺ አመጣሽና፣ ጣጣዎቹን ብልጣ ብልጦቹን ደግሞ እዚህ ጋር አጫጅ አጫጫ ካራክተሩን ትንሽ ለወጥ ታደርጉ። አሁን እኔ ምሰራቸው ስቶሪዎች ላይ በተቻለኝ አቅም ይሄ ስነ ከማስተማር አሁን እየጠፉ ያሉ እሴቶቻችን፣ ባህሎቻችን አሉ። እነሱ ወደ ማምጣት ኢትዮጵያ ስትባል የምትታወቅበት ነገር አለ። ሰው ማክበር፣ ትልቅ ሰው ማክበር ምንላቸው እነዚህ ነገሮች ወደ ማምጣት እና መሬት ላይ የወረዱ መሬት ላይ ያሉ ልጆች ከአይተው የሚማሩባቸውን ነገሮች እዛ ላይ ነው ብዙ ጊዜ ትኩረት የማደርገው። ይሄ ዝም ብሎ ቪዥዋላይዝ ብቻ ማድረግ እንዳይሆን መሬት ላይም ያሉ ነገሮች ላይ ነው ትኩረቱ የማደርገው። ልጅ አለች ደግሞ አሁን በሃያ አንድ አመት እኛ ራሱ ልጅነት አልጨረስንም እያለን እኮ የምንኮራራበት እድሜ ነው። የዛን ሰዓት ፊገራዎች የምታረጊበት ነው ህይወትን ገና ወደ ወጣትነት በሰል ወዳለው ነገር ለመግባት የምትንደርደሪበት ነው። እና አልፈሽ፣ ለህፃን ለማሰብ ያደረገች የገፋሽ ነገር ምንድን ነው? ያው የመጀመሪያው ልጅ እያለሁኝ ግጥም ጽፍ ነበር፣ ስዕል ስል ነበር። ከዛ ውጭ ደግሞ ጽሁፍ ዝም ብዬ ሞካክራለሁ። ጭንቅላቴ የሚመጡትን ሀሳቦች ወረቀት ላይ ማስፈር ወድ ነበር። እና በዛ ቤተሰቦቼ በጣም ያግዙኛል፣ ይደግፉኛል። ከዛ ደግሞ የእህቴ ጓደኛለች። እሷን ጀርመን ላይ በጣም ታዋቂ ጸሐፊ ነች፣ የህፃናት ማለት ነው። እና እሷ መጽሐፍት እጽፍ ነበርና እሷም የምጽፋቸው መጽሐፎች አምጥታ ሰጠናለች። ለኛ ከቡከልድ ከሜጋ አንብቡ እየተባለ እህቴም እሷም እየገዙ ይሰጡናል። አባታችንም በጣም እንድናነብ ይገፋፋናል። እና ያው ስለማነብ፣ ክረምትም ደግሞ ያው የምሰራው ነገር ስለሌለ ያለኝ አማራጭ ወይ ወጥቼ መጫወት ነው፣ አለበለዚያም ደግሞ ማንበብ ነው። ስለዚህ አነባለሁ፣ እጽፋለሁ። በጣም የሚያሳስቁ ግጥሞችን ሁሉ እጽፍ ነበር። ግን አሁን አለ ተጽፎ በ13 ዓመት የጻፍኩት ግጥም ማለት ነው እና አሁን ሳይ በጣም ያስቀኝ ግን የዛኔ ጎበዝ ምናምን ይሉኝ ነበር እና እነሱ በጣም ማበረታታታቸው ለእኔ በጣም አሪፍ አስተዋጽኦ አድርጓል። አሁን እንደዚህ አይነት ነገር እንደ መጽሐፍ ነው የሚታዩት ለልጆች ሲሆን እኛ መጽሐፍ ብለን የምናውቀው ብዙ የሚገለጥ ምናምን ነገር ነው እና እንደዚህ ነው የሚሰራው ለልጆች። የልጆች መጽሐፍ ስታንዳርድ አለው። አሁን ለምሳሌ ይሄ የሳይዝ አለው የሳይዝ ደረጃ አለው። አንዳንድ አሉ ተለቅ ያሉ አንዳንድ በዚህ ደረጃ አሉ። ብዙ ጊዜ ሪኮመንድ የሚደረገው ይሄኛው ነው። ለልጆች ሚይዙ ሲያነቡ እጃቸው ማነስ ስለሚል የሚመቻቸው ለመያዝ ይሄ ነው። ብዙ ጊዜ የህፃናት ስራ ላይ ሲሰራ ብዙ ጊዜ ምን ሪኮመንድ ይደረጋል፣ በተቻላቸው አቅም የልጆችን ኮንፈርት ምቾታቸውን ጠብቁ። እነሱ የሚመቻቸውን ነገር፣ ቀለማት የበዛበት ነገር፣ ብዙ ከለርፉል ነገር ይወዳሉ። ስለዚህ እየተማሩ ሳይሆን እየተዝናኑ እንደሆነ እንዲሰማቸው። እዚህ ጋ አሁን ዋጋውን እያየሁት ነበረ፣ 30 ዶላር ይላል። ውድ አይደለም ውድ ነው እሱ። ውድ ነው እሱ ላይ እኔም አሁን ካለፈ በኋላ በእርግጥ አላወጣሁትም። ውጭ ማርኬት ላይ ታስቦ የነበረው ውጭ እንዲሄድ ነበረ ኦሬዲ። አሁን የህትመት ስህተት ሆኖ ስለገባ እሱን ቼንጅ ማድረግ ስለማይቻል ነው። የኢትዮጵያውንም የኢትዮጵያው ስልሳ ብር ነው። ያው ስልሳ ብር። አዎ፣ እሷንም ይንሽን አድርጋት። አይ ኔ ዶላሩ ላይ ነው ግን። የስልሳ ብር በጣም እንደውም ጥሩ ነው ዋጋ ነው። ሁለት መቶ አስር ብር ይላል። ሁለት መቶ አስር ብር። የአንድ አመት ልዩነት አላቸው የመጽሐፎቹ እንትን ማለት ነው። እና ደግሞ ውስጡም የተጠቀምኳቸው ኮንተንቶቹ ልዩነት ይፈጥራሉ። አሁን ደግሞ ህትመት በጣም ተወዷል። በጣም የተወደደበት ጊዜ ነው። ለዛ ነው እንደዚህ ውድ የሆነው ዋጋው። ሁለት መቶ አስር ብሩ ውድ አይደለም። እውነት ለመናገር እምልሽ ሰዎች ለመጽሐፍ ያለንን ነገር ታውቂዋለሽ። ለማንበብ ገፊ እንፈልጋለን በጣም እንኳን ገዝተን ይቅርና በነጻም ተሰጥቶን በቃ እንዝም ብለን እንጎርርበት አለን እንጂ ማናነበው ብዙ አለ ሰው። በዛ ውስጥ እንዲህ ያነብ ሰው ለማበረታታት ሲባል ዋጋው በደንብ መቀነስ አለበት የሚሉ ሰዎች አሉ። ስልሳ ብር የሆነው ለምሳሌ ፕራይሲንግ ላይ ከጠየቅከኝ ስልሳ ብርም ከዛ በላይ ነበር መሆን የነበረበት። ለምሳሌ እኔ ፕራይሲንግ ላይ አሁን አንተ ያልከውን እይታ ይዤ ስለሄድኩኝ ነው፣ በሰአቱ ማለት ነው። ግን እንደዛ ከሆነ ቀጣይ ሌላ መጽሐፍ ማሳተም አንችል እኔ አንድ ነገር እርግጠኛ ሆኜ የምነግረው የህፃናት መጽሐፍ ስሰራ ትርፍን አስቤ ያልሰራ። ትርፍን ባስብ አያሰራም፣ ያለው ኤንቫሮንመንት በጣም አስቸጋሪ ኤንቫሮንመንት። ስለዚህ የተወሰነ ከአንድ መጽሐፍ አርባ ብርም ሰላሳ ብርም ፕላስ፣ በጣም ወላጆችም ሌሎች ሰዎችም ኖቲስ የማያደርጉት ነገር እንትኖች እንሰጣለን ለመጽሐፍት ቤቶች። አሁን የመጽሐፍት ቤት ትሬንድ አይተው ከሆነ ስልሳ ፐርሰንት ለደራሲ ነው፣ አርባ ፐርሰንት እነሱ ናቸው ባይዘቡ የሚወስዱት። እና ይሄንንም ይወቁልኝ። እውነት ወደን አይደለም ነው፣ ወደን አይደለም በሶስት ቋንቋ ነው። አሁን ይሄኛው የክላይሜት ቼንጅ የአየር ንብረት ለውጡን በሶስት ቋንቋ ነው ያሳተምሽው። ፈረንሳይኛ ነው ማለት? አዎ እንግሊዘኛና አማርኛ ማለት ነው። ዋው! ለተርጓሚም ይከፈላል? አይ ነው ብዙ ወጪ አለ። አለ ብዙ ወጪ። ግን እንዳልኩ፣ ግን ከእውቀቱ አንጻር ስናየው ደግሞ ዋጋው በጣም ትንሽ ነው እኮ እኔ ቅድም ከተናገርኩት አንጻር ሰዎችን እንዲያነቡ ለመበረታታት በሚል ነው እንጂ እዚህ ውስጥ የሚገኘው ጥቅም ለልጆች የሚያገኙት በራሳችን ቀለም ነው የምናሳድጋቸው። ቅድም እንዳልሽ ሌሎች የውጭ ተራቶችን ስንሰማ ምን የሚገቡብን መጥፎ ነገሮች አሉ። ኢቨን ካርቱን ፊልም ላይ አሁን ምን ያህል ወላጆች እንደሚጨነቁ እናያለን። የራሳችን ቢኖር ምንም ከፍለን ችግር የለውም ጥሩ ልጅ ነው ያደጉ ነው ልጆቻችን ያሉት። እና ዋጋው እዚህ ጋ ያለው ነገር በጣም ከሚገባውም በታች ነው ብለን ማሰብ እንችላለን። እንግዲህ አንቺ ቅድም እንደነገርሽኝ የሶሽዮሎጂ ተማሪ ነሽ በከፍተኛ ማዕረግ ነው የጨረሽው ዲግሪሽን። ከዛ በኋላ ደግሞ የማስተርስ ሽንም ሁለት ማስተርስ ነው የተማርሽው። ሶሾሎጂ ነው አንደኛው? አይደለም፣ ሶሻል ወርክ እና ፕሮጀክት ማኔጅመንት። ፕሮጀክት ማኔጅመንት። የቤተክርስቲያን ትምህርትም እንደዛ ውስጥ ትማሪ ነበር፣ አራት አመት። ማስተርሱንም በከፍተኛ ውጤት ነው የጨረሽው። ሌላ ደግሞ ምን ሰማሁኝ? ፈረስት ዳን አለሽ በካራቴ እውነት ነው? አለ አሁን! እንዴት ነው ነገሩ? አለ አሁን መቼ ነው ፈረስት ዳኑን የተማርሽ? ነበር ስምንተኛ ክፍል የጀመርኩት። አባታችን ምን ይላል ሴት ልጅ መማር አለባት፣ ሴት ልጅ ደግሞ ራሷን መጠበቅ አለባት፣ መከላከል አለባት የሚል ፕሪንሲፕል አለ እና እሱ ነበር በጣም የሚጋፋፋን እንድንማር ማለት ነው። እና ስምንተኛ ክፍል ገባሁ እና ስገባ የዛኔ ልጅም ስለነበርኩ ምናምን በቃ እንትንላለሁ ደስ ይለኛል በቃ የሆነ ሰሞን አረማ መዲ ብሎ ተቀይሮ ነበር፣ ማንም አይነካኝ። ከዛ ግን ዘጠኝ አስር አስራ አንድ እያልኩ አስራ ሁለተኛ ክፍል ነው የያዝኩት። ግን ተጠቅመሽው ታውቂያለሽ? ተጣልቼ ማውቀው ስምንተኛ ክፍል ነው ለመጨረሻ ጊዜ። የእውነት የጀመርሽ ሰሞን ማለት ነው። የጀመርኩ ሰሞን። ከዛ ተጠቀምሹ? አይ ዝም ብዬ አንድ ፓንቾቻ ነው ሌላ ብዙ እንትን በግር ነው በጅ ነው ወንድ ነው አይ፣ ከዛ ግን የፕሮፌሽናል ፋይቶች አሉ። ውድድር ተወዳድሬ የወርቅ ሜዳ ላይ አሸንፍ ያለው ሰርድ አፍሪካን ካፕ ኦፍ ሶስት ውድድሮች ተወዳድሬ ያውቃሉ የመጀመሪያው ሰርድ አፍሪካን ካፕ ኦፍ ኔሽን ነው እና አፍሪካኖች የነበሩበት ካታጎሪ አለ እኔ ውስጥ የለም አዲስ አበባና ከክልል ከመጡ ጋር ነው ኮምፒት አድርጌ የነበረው በሰአቱ ማለት ነው እና በሰአቱ ፋይት ላይ ነበርኩ እና ያው በዛ ወርቅ አሸነፍኩኝ ከዛ እሱን ካሸነፍኩ በኋላ ደግሞ በአመቱ ወክማ ተዘጋጅቶ ነበር የዛኔ ሶስተኛ ወጣሁኝ በጣም ተናድጄ ነበር። በቃ ውድድር አልወዳደርም አልኩ። ስፖርቱን ቀጠልኩ ስፖርቱን ቀጠልኩኝ። ከዛ የስፖርት ቤት ብላክ ቤልት ይሰጣል። እሱን ከጨረስኩ በኋላ ደግሞ ኢንተርናሽናል ፈተና ትፈተናል፣ እና ኢንተርናሽናል ፈተና ተፈትኜ ኢንተርናሽናል ፈርስዳን አገኘም ማለት ነው። ያ ነገር ምን ጠቅሞኛል ብለሽ ታስቢያለሽ? መማሪሽ ማለት ነው። አንድ መማሪ ትልቁ ነገር ኮንፊደንስ ረድቶኛል። ሁለት እንዳልኩ የሆኑ ቦታዎች ሲሄድ እንደምሄድ አምናለሁ ሊደክመኝ ይችላል መሀል መንገድ ላይ ግን፣ በቃ አምናለሁ ያን ነገር ማድረግ እንደምችል። ሶስት ዲሲፕሊን አስተምሮኛል። አራት ስፖርቶች አልፈራም። አሁን ለመስራት ብፈልግ አሁን ድሮ ፑሻፑል ያሰሩ ነበር ተራራ የምንሮጥበት ጊዜ ነበር እና በቃ አልፈራም፣ እጋፈጣለሁ። የሆነ ነገር ሮጥ ብለሽ አምጪልኝ ካልከኝ ሮጥ ብዬ ያመጣለሁ። ስለዚህ ቀልጣፋ መሆንና ይሄ የአእምሮ ንቃት እሱን አምጥቶልኛል እና ከትምህርት ቤት ነው። በሳምንት ሶስት ነው የምንሰራው። ትምህርት ቤት ውለን መተን ነው በዛው ስፖርት ቤት ምንገቡ። ሶሲዮሎጂ ምን ሰጠሽ ማለት ምን አሪፍ ነገር አለው? ስቲ ነገሪ። ሶሲዮሎጂ ያለው አሪፍ ነገር የመጀመሪያው ነገር እይታኝ ቀይሮታል። ሶሲዮሎጂ በመማሪ እይታኝ ቀይሮታል ስል አንድ ችግር ሲፈጠር አንድ ሰው ከሆነ ችግሩን የፈጠረው ከጀርባ ያለው ምንድን ነው፣ አካባቢው ምን ይመስላል፣ ቤተሰቦቹስ አብሮት ያሉት ጓደኞቹ ያለበት ሁኔታ፣ ትምህርት ቤቱም ሊሆን ይችላል ምን ይመስላል የሚለውን በተቻለኝ አቅም ለማየት ሞክራለሁ። የመጀመሪያው ነገር ማለት እይታዬ ነው። የሆነ ነገር ቶሎ ጃጅ አላደርግም። ምንድን ነው ከኋላ ያለው ፋክተር ምንድን ነው? ከዛ ሁለት ደግሞ ስለ ማህበራዊ ጉዳዮች በጣም ጥልቅ እውቀት እንዲኖረኝ አድርጓል። ክላይሜት ቼንጅን ኬት አመጣሁት? ሶሲዮሎጂ ስለተማርኩ ነው። ኬትም አይመጣም ነበር። ሶስተኛ ሳት ወድ ከማንም ሰው ጋር ስትኖር እንደዛ ነው የምትኖር። አሁን ስሙዝ የሆነ ግንኙነት ይኖራል ከሰዎች ጋር ኮሚኒኬሽን፣ አነጋገሬ፣ ሰዎችን ለመረዳት የምሞክርበት ኖርማል ህይወት። ትምህርቱ ትምህርት ሆኖ ተመርቀን ጨርሰ ነዋል ግን ከሰው ጋርም ስትኖር በተቻለኝ አቅም በዛ ነው ሰውን ትሪት ለማድረግ የምሞክር። ሰውን ትንሽ ካወራው ታቋሉ አልሽ? አዎ በጣም ሙሉ በሙሉ ባይሆንም ግን ምንድን ነው ለምሳሌ ቁም ነገር አለ ወይ ወይስ ምንድን ነው እይታው የህይወት ጎሉ ምንድን ነው? የተወሰኑ ጥያቄዎችን ጠይቀህ ታውቃለህ? እሺ ለምሳሌ ማለት ነው በህይወት ምንድን ነው አቺቭ ማድረግ የምትፈልገው እስካሁን ያላደረከው ነገር ግን ብታደርገው ለህይወት ትልቅ ቦታ ያለው ነገር ምንድን ነው? ምን ሲያቀብጠ ነው ጠይቅኛል። አቺቭ ማድረግ የምትፈልገው ግን አላደረከውም እስካሁን ድረስ ለውጥ የሚያመጣ ፕሮግራም መስራት እፈልጋለሁ። በቃ ታንጀብል የሆነ ለውጥ የሚያመጣ አሁን ባለኝ ሙያ በደንብ ተጽዕኖ ፈጥሮ እና ፖዚቲቭ ለውጥ የሚያመጣ በሀገሪ ላይ ማለት ነው እና በሀገሬ ህዝብ ላይ የሚያመጣ ነገር እፈልጋለሁ። እንዴት ነው አሁን እሱ መሆን የሚችለው? ለምሳሌ ያው በዚሁ ጠንክሬ በመቀጠል መሰለኝ። እሺ። ስለዚህ አሁን ይሄ ምንድን ነው ለምሳሌ ሰው ስራ ላይ ሶሲዮሎጂ ወርክ የሚባል ትምህርት እና ስለ ስራ ነው የሚያወሩ ሰዎች ስራ ላይ ያላቸውን ሳስፋክሽን፣ ጆብ ሳስፋክሽን ስራ ላይ ምን ያህል ደስተኛ ናቸው። አንዳንዱ ለደሞዝ የሚሰራል፣ አንዳንዱ ደግሞ ከምሩን ለዛ ነገር ተሰጥቶ የሚኖራል። ስለዚህ እኔ ተሰጥቶ ከሚኖሩ ጋር በዛ ይቻላል። ታውቂያለሽ፣ ሰው በእውነት ነው የምነግርሽ፣ አንቺ ትልቅ ሰው ነሽ፣ በጣም ትልቅ ሰው ነሽ። እንደዛ ይቻለሁ እንግዲህ እስቲ ወጣቶችን አሁን አንቺ እንደ ባለሙያነትሽ የወጣቱ ማህበረሰብ ለአንቺ ምን አይነት ነው? አሁን ያለው ወጣት ማህበረሰብ በጣም ፖዘቲቭ ነገር አለው፣ መልካም ነገሮች አሉት። አይታ ከሆነ ገና በወጣትነት እድሜያቸው መፍጨርጨር፣ ብዙ ትምህርቶችን ለመማር መሞከር፣ ከቴክኖሎጂ ጋር ራሳቸውን ለማግባባት እየሞከሩ ነው። ከዛ ውጪ ደግሞ ገና ተማሪ የሆነ ዩኒቨርሲቲ ተማሪ ገንዘብ ያላቸው ልጆች አሉ ራሳቸውን ችለው፣ ይሄ ቤተሰብ ላይ ጥገኛ የማይሆኑ ማለት ነው ስለዚህ እራሳቸውን ለመለወጥ ከመቼውም ጊዜ በላይ የነቁ ያሉበት ጊዜ መስሎ ይሰማኛል። በመጀመሪያው በሁለተኛው ደግሞ ጽንፍ ላይ ሳይ ምን አይነት ነገር አለ፣ ከሰው ጋር ተቀላቅሎ ማህበራዊ የምንለው የኢትዮጵያ ባህል አለ አደለ? ያ ነገር እየቀረ ወደ ኢንዲቪዥዋል ነገር የመምጣት ብቻቸውን የሚሆን ገለልተኝነት የማምጣት ነገሮች አሉ። ያ ገለልተኝነት የማምጣት ነገሮች የምን ምንጭ ነው ካልክ እንትን አለ፣ በሶሲዮሎጂ ሶሻል ኢንተራክሽን የምንለው ነገር አለ ከሰው ጋር ያለ ግንኙነት ራሳቸውን ገለል አድርገው ከቤተሰብ ጋር የማያወሩበት ጊዜ ብቻቸውን ስልክ ላይ ነው። ይሄ ግሎባላይዜሽን አለ፣ እዛ ላይ አንዳንዴ የሚያዩት ህይወት አለ፣ እሱን ህይወት የመመኘት ይሄ ደግሞ አይደንቲቲ ክራይሲስን ያመጣል። የሌለህን ማንነት የማምጣት ነገር ከዛ ደግሞ ራሳቸውን በሌላ አክቲቪቲ የራሳቸውን ማግለል ይሄ ግለኝነት ከቤተሰብ ጋር ያላቸው ነገር በወንድ ማይቀዝቀዙ በተለኛ በሶሲዮሎጂ ኢንስቲቱሽኖች አሉ ወደ ዘጠኝ የሚሆኑ ቤተሰብ ትልቁ ኢንስቲቱሽን ነው እንላለን የሁሉ ነገር መሰረት ፋሚሊ ቤተሰብ ላይ ጥሩ ግንኙነት የሌላቸው አሉ። አግብተው አጠገብ ለአጠገብ ተቀምጦ ስልክ ላይ ናቸው ገና ልጅ አልተወለደም ስልክ ላይ ናቸው ተረዳኝ አይደለም አሁን ይሄ በጣም አደጋ የሆነበት ነው እርስ በእርስ ማውራት በጣም አስፈላጊ እኮ በኮሚኒኬሽን በንግግር ነው ቤተሰብ የሚመሰረተው ቤተሰብ ላለመናድ በአንድ እግሩ የሚቆመው ማለት ነው። ይሄ ደግሞ እንደ ሶሲዮሎጂ ስታየው ጥሩ አይደለም። ቤተሰብን የሚያፈርሰው የሚጎዳው ነገር ብዙ ጊዜ ምንድን ነው? ቤተሰብ የሚያፈርሰው ነገር አንድ ነገር አይደለም። ሰብን ለመረዳት ኮምፕሌክስ ነው ይባላል፣ በእኛንት ኮምፕሌክስ ነው ይባላል። በጣም የተወሳሰበ ነው። አንድ ነገር አይደለም። ይሄ ዋነኛ ብለን የምንጠራው ነገር የለም አሉ። ለምሳሌ ከዋነኝነቱ ከመጥቀሴ በፊት የመጀመሪያው ነገር ከባህል ባህል ይለያያል። ለምሳሌ አሪፍ ኤግዛምፕል ስጥ፣ ዌስተርኖች አሉ ከዛ ደግሞ ኤዥያና አፍሪካ አለን። ዌስተር ትዳር መለኪያው ምን እንደሆነ ታውቃለን? አንድ ትዳር አሪፍ የሚባለው እዛ ውስጥ ያለ ባለ ትዳር ምን ሲሆን ነው ኢንዲቪዥዋሊ በግሉ ዌልቢንጉ ሲጠናከር፣ ማለት በቃ ኢንዲቪዥዋሊ ደስተኛ ሲሆን፣ አየህ ስለ ቤተሰቡ አይደለም። አንተ እንደ ራስ ደስተኛ ካልሆንክበት እዛ ውስጥ አይ ኖ ብለህ መተው ትችላለህ። እነሱ ቦታ የሚሰጡት የራሳቸውን ደስታ የራሳቸውን ሳትስፋክሽን ነው። እዚህ ላይ ስትመጣ አፍሪካ ላይ ስትመጣ ኤዥያ ላይ ስትመጣ ደግሞ ቤተሰብህን መጠበቅ ለቤተሰብህ ብለህ ኑር። ኢቨን ትዳር ላይ አንተ ደስተኛ ባትሆን ቤተሰቡን ለማስቀጠል ህልውናውን ለማስቀጠል እንድትኖር ባህሉ ይገፋፋል። ስለዚህ ለዛ ነው ለትዳር መፍረስ ወይም ለዲቮርስ አንድ ስፔሲፊክ ኤግዛምፕል የለውም። ለምሳሌ ከዌስተርን የመጣ ሰው አፍሪካ ውስጥ ያለውን ትዳር ቢያይ ረጉድ ነው ሊል ይችላል። ምንድን ነው እኔ ካልኖርኩኝ ምን እያረኩ ነው ሊል ይችላል። ስለዚህ ትልቁ ፋክተር የባህል አለ። ከዚ ውጭ ግን እንደ ጀነራል ስናየው ሁሉም ጋር የመጀመረው ኮሚኒኬሽን ችግር፣ አለመነጋገር፣ አለመግባባት። ከዛ ደግሞ ትዳሌ ከመግባታችሁ በፊት ሳይተዋወቁ መግባትም አለ። በእርግጥ ሰውን መጽሐፍ አይደለም ገልጣም ብባት ግን ደግሞ አስፈላጊውን ነገር አለማድረግም አለ። እግዚአብሔርን ጠይቆ አለመግባት ፈጣሪ መጠየቅ መልካም ነገር ነው። ሁሌ ጠይቀ ምንድነው ያሉት ነገሮች ብሎ የእግዚአብሔርን ፍቃድ ጠይቆ የሚገባ ነገር ሁሉ መልካም ነው ብዬ አምናለው፣ እኔ በግሌ ማለት ነው። ከዛ ውጪ ደግሞ ሱሶች አሉ። አሁን ቤተሰብ ሁሌ የሚያፈርሰው የኢኮኖሚ ችግር፣ በተለይ ሱስ። ለምሳሌ ብዙ ጊዜ በእኛ የተለመደው ወንድ ነው አባወራ ተብሎ ለቤተሰቡ አስፈላጊውን ነገር የሚያደርገው። አሁን ደስ የሚለው ሴቶችም እየበረቱ እርስ በርስ እየተደጋገፉ ነው፣ ግን ሱስ ውስጥ ካለ ቤቱ የሚመራው ሰው ሱስ ላይ ከተጠመደ ወይ ደግሞ ኢኮኖሚ ላይ ስራ የማይሰራ ከሆነ ያን ሁሉ ቤተሰብ እንዴት ማስተዳደር ይችላል ስለዚህ እሱም በጣም አስቸጋሪ የሚሆንበት ጊዜ ነው በጣም ደግሞ ሌላው አዲሱ ችግር ትዳርን እያፈረሰ ያለው ሶሻል ሚዲያ እዛ ጋ ያለው ትዳር የማየው እዚህ መኖር የምፈልግ ከሆነ በቃ ያ አይሆንም ያ የራሱ ቤተሰብ የራሱ ፋሚሊ የራሱ ሪሊጅን በራሱ የተቃኘ ያንን እኔ ዚ ኮፒ ማድረግ አልችልም። እንደውም የተለመደ አባባል አለ ሰው እንደ ቤቱ እንጂ እንደ ጎረ ቤቱ አይኖርም ይባላል። እና ያንን የመፈለግ ከምር ሶሻል ሚዲያ ትዳርን በጥሩ መልኩ እየገለጸ ነው። እሱን አፕሪሽት አደርጋለሁ። ግን አንዳንድ ደግሞ የተረዱ ያልሆኑ ሰዎች ያዩትና በቃ እንደዚህ አይነት ትዳር ሌላው ወጥቶ ተዝናና፣ እኔ ወጥቼ መዝናናት አለብኝ። ሌላው የሆነ ነገር አደረገ። እውነት እኮ እንደዛ የሚደረገው ነገርም ላይሆን ይችላል፣ ለሚዲያም ሊሆን ይችላል። አታውቀውም፣ ተረዳኝ። እና አዲሱ ደግሞ መነሻ ችግሩ እሱ ነው። ከዚህ በኋላ ምንድን ነው? ስንት መጽሐፍ እንጠብቅ? አው እየሰራው ይህ ነው። መጽሐፎችን እንዳልኩ ቻሌንጁ በጣም ብዙ ነው። ህትመት አለ፣ ከዛ ደግሞ እንትንም አለ። ይሄ ምንድን ነው? መጽሐፉን ዲስትሪቢዩት ስታደርግ ኦልሬዲ ተሸጦ አልቆ ብሩንም ለመውሰድ ብዙ ቻሌንጆች አሉ ምናምን እና በኦንላይኑ ለመምጣት መንገድ ላይ ነኝ። ያው ልክ ስመጣ መጀመሪያ መጣው እዚህ ነው፣ ይዞ ከህጻናት ጋር የሚሰሩ ነገሮች በደንብ ትልቅ ሌቭል መሆን አለባቸውና፣ በዩቲዩብም፣ በዌብሳይትም በምችሎ ፕላትፎርም ብቻ ልጆች ላይ ያለኝን ነገር በተቻለኝ አቅም ለመስራት ጥረት አደርጋለሁ። የተረት እናት በሉኝ ነው። ልድረስ ና፣ ቆይ ትንሽ ነው፣ ገና ነው። ትልቅ ማዕረግ ነው። በጣም አመሰግናለሁ ዛሬ ስለመጣሽ። ሀሪፍ ሀሪፍ ነገሮችን ሰርተች ተመልሰ እንደምንገናኝ ተስፋ አደርጋለሁ። በጣም አሪፍ 20 30ን እያያችሁ ነው ያላችሁት የአእምሮት ወንደሰን ዛሬ ከኛ ጋር ነበረች እንግዲህ ወጣቶች ከራሳቸው አልፈው ቀጥሎ ለሚመጣው ትውልድም ጭምር መጨረቅ ጀምረዋል የሚለውን ማሳየት የምትችል ወጣት ናት ዛሬ እንግዳችን የሆነችው አሪፍ ነገር እንዳገኛችሁበት ተስፋ እናደርጋለን ፕሮግራማችን ይቀጥላል አብረን ቆይ